ጋይ ሰበር ዜና ማለት ነው። ሰበር ዜና ዛሬ አብርሽ እና ሩታ እንግዲህ ጌማ አላችሁ ታውቃላችሁ። ግን ብዙ ነገር እየተወራ ነው ውዶች፣ ብዙ ነገር የተባለ ነው። እንግዲህ ውዶች ተዘጋጃችሁ። የመዳም ቅመሞች እና አብርሽ መዳም ቅመሞች ሩባይ ሰው የሚሰጠው ሌላ ማንም የለም። እና ብዙ ነገር የተወራ ነው ጋይስ፣ እውነት ይሁን ውሸትን አላውቅም። ብረዋቷል የመዳም ቅመሞች ለአብርሽ ለብቻ ለሩታ ለብቻ አንበሳ የሚገዙበት ስንተን በዛ እንደተዘጋጀ ብዙ የተወራ ነው ጋይስ። እኔ ለውበት የመዳም ቅመም ነኝ ግን የለውበትም እና በጣም ነው ማለት የእኔ ውዶች ማለት ነው። ለራሳችሁ አውቁበት፣ ምንም አልላችሁ። ውደዱ፣ አክብሩ፣ ደግፉ። እናንተ ግን የደግፋችሁ ናችሁ ማለት የደግፋችሁ ነው። በዚህ ሰዓት በምን ካላችሁን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ይሄ ማለት ትልቅ ነገር ነው ውዶች። ይገባችሁ አይደለ ግን፣ ብራችሁ አውጥታችሁ ዝም ብላችሁ ጊዜያችሁን ባታባክኑ አሪፍ ነው። እውነት ከሆነ እኔ አላልኩም እኔ አላልኩም አልወጣኝም እና ለአንበሳ ብር ሰብስባችሁ ከምስኪን እውነት ሰብስባችሁ ከሆነ በጣም አሳፋሪ ነው፣ የኔ ውዶች ማለት ነው። ኤንዌስ እኔ እውነት ይሁን ውሸት አላውቅም፣ ግን አንድ ነገር ይከራችሁ የመዳም ቤት ብር አላውቅ ነው ያስገባችሁ ጠፊም ነው። ሲቀጥል ደግሞ እድሜያችሁ ላይ አትጫወቱ። አውቃለሁ ብራችሁ ነው የእውነት ብራችሁ ነው። እኔ ጥላቻ የለብኝ ለአብርሸም፣ ለሩታ በጣም ነው የምወዳችሁ። ስራችሁ ቢያስጠላኝ ሰው ስለሆነ ወዳቸዋለሁ ሰው ስለሆነ የምልላቸው ፈልጌ ነው። ኢትዮጵያ ስትገቡ ገቡ ትቸገራላችሁ ምናምን ስለሚያልቅ ማለት ነው እድሜ ልክ አረብ ሀገር አትሰሩም። እና ምቀኝነት አይደለም ግን አንበሳ የሚያስገዛ ምንም ነገር የለም። ባልና ሚስት ናቸው። ነገ ቅራ ቅሬታ ከሚፈጥር ከሚታጣሉ ይቅርባችሁ። አንበሳ ሰብስባችሁ፣ ብር ሰብስባችሁ ከሚገዙ ተዘጋጁ ለማ